ወይኔ ወይኔ! ዛሬ ቤዛ ቤዛ ሳቱና ነው የመጣችሁ። በጥፊ ሳተቻት ማለቴ ሾተቻት ማለቴ በጥፊ ያለቻት። ውይ ውይ! ሴቶች አልተቻሉም፣ አረ ተገዳደሉ ጎበዝ! ሀይ የሚላቸው ሰው ጠፋ። አረ ገላጋይ አስታራቂ ሰው ጠፋ። ው ሄኖክ ግን በጣም በዚሁ አጋጣሚ ሳላደንቀው ማላልፍ ልጅ ነው። በጣም አስታራቂ በጣም ትሆት የሆነ ልጅ በጣም እኔ እንዴት ልበላችሁ? ቃል የለኝም፣ በቃ ለሱ በቃ ወጣቶችን የሚሰበስብ የሚያስታርቅ ነው። ባለፈው ካስታወሳችሁ ማርክንና ቤዛን ራሱ በጣም በቃ ለፍቶ ወጦ ወርዶ ብዙ ነገር እየተባለ ያስታረቃቸው ልጅ ነውና፣ እንደው ሀይሚንና ቡራንን ቢያስታርቅልኝ በዛው ብዬ ተመኘ እግዚአብሔርን ነው የምላችሁና፣ እንዴት ናችሁ ውድ የቻናሌ ቤተሰቦች ብያላችሁበት፣ ሰላማችሁ ይብዛ። ይህንን ቪዲዮ ስትጀምሩ ላይክ አድርጉ፣ ሼርም አድርጉ፣ ሰብስክራይብም አድርጉ። ሰብስክራይብ ያላረጋችሁ ኔ ምርጦች፣ ኔ ውዶች፣ ከልብ ነው የማመሰግነው። እኔን ለመከታተል እኔን ለማየት የገባችሁ ሰዎች በጣም ነው መወዳችሁ ማከብራችሁ። ለእናንተ ትልቅ ሪስፔክት አለኝ። እንግዲህ ወደ ዛሬ ቪዲዮ ሳልፍላችሁ እንግዲህ የቤዛ ና የኤፍሬም እንዲሁም ደግሞ የእድላዊት ነገር በጣም እየቀጠለ እየተቀጠለ በጣም የሚያስጠላ ነገር ውስጥ እየገቡ ይገኛሉ። ዛሬ ፊት ለፊት እድላዊትና ቤዛ ተገናኝተዋል። ቤዛ በጥፊ ብላ ትሄዳለች ማለት ነው። ልክ ኤፍሬምን እንደመታቸው ማለት ነው። ኤፍሬም ትናንትና ያደረገው ነገር የንቀት ጥግ በቃ የማያውቀውን ሰው ስለማያውቀው ሰው ስለማያ አንድ ሰው አንድን ሰው ሊያስተዋወቅ አመጣው። ያን ሰው ማንነቱን ለማወቅ በቃ እስከ ማወቅ እስከሚያውቅ ጸጥ ማለት ነበረበት ኤፍሬም። ግን ገና ቱግ ቱግ ብሎ የሆነ እንደፈል እንደ ትኩስ ጠላ ምንድን ነው የሚባለው፣ እኔ እኔ የምልበላችሁ ብቻ እንደገነፈለ ቡና ግንፍልፍልፍል ሲል ነበር። የሚናገራቸው ቃላቶች ጭራሽ ከሱ የማይጠበቁ ከሱ ድርጊት ጭራሽ ሙሉ በሙሉ ነው የተቀየረው። ኤፍሬምና ና የሚያስጠላ ባህሪ ነበር ሲያሳየ ነበረው፣ ለልጁም ለቤዛ ማለት ነው። ቤዛ ማታቀው ሰው ነው የሆነባትና ደንግጣለች ማለት ነው። አሁን ላይ እስኪ እስኪ ነገራቶችን ሰከን ብለን ለማየት እንሞክር። ሁላችንም እንግዲህ ኤፍሬም ነው ትክክል ያልሆነው ኤፍሬም ነው ጥፋተኛ ኤፍሬም ነው ጥፋተኛ እያለን ሁላችንም እየሰደብ ነው በእርግጥ እኔ አልተሳደብኩም ግን ቃላቶቹ ደስ ስለማይሉ ያልሆነ ነገር ለምን ይናገራል ብዬ በጣም ምርር ብዬ ተናግሬ ያለሁ እና ምንድን ነው የተፈጠረው አሁን እድላዊት ናት ቤዛ ነች ጥፋተኛ ወይስ ኤፍሬም ነው ወይስ ደግሞ ትናንትና የመጣው ልጅ ነው ማን ነው ጥፋተኛው እስኪ እናውራበት በመጀመሪያ ፍቅርን በጉልበት በልብ በትግል ወይ ደግሞ በማልቀስ በመጮህ በመደባደብ በመውጣት በመውረድ አይገኝም። ፍቅር ይታደሉታል እንጂ አይታገሉትም እኔ አንድ ነገር ልነግራችሁ የምፈልገው ነገር መጀመሪያ ከምንም በላይ ራሳችሁን አስከብሩ በጣም ራሳችሁን ዝቅ እያደርጋችሁ ነው ሰው ያያችኋል ለራሳችሁ ክብር የላችሁም ወይ ቤተሰብስ የሚባል ነገር አለ እኔ በህይወቴ ማለት ነው ቤተሰቦቼ ከኔ ጋር አብሮ አይኖርም። የት ልሂድ፣ የት ልግባ፣ ምን ልስራ፣ ምን ላርግ፣ የት ልዋል የሚያውቁት ታሪክ የለም። ግን ስሜ በመጥፎ ነገር ተነስቶባቸው አንገታቸውን ማስደፋት አልፈልግም። ፎቶ ያልሆነ ቦታ ተፖስቶ እንዲያዩት አልፈልግም። በቃ ስለኔ በመጥፎ ነገር ተወርቶ ሚዲያ ላይ እንደዚህ አደረገች ተብሎ እንደዚህ ተዋረደች እንደዚህ ራሷን ክብሯን ዝቅ አደርገች የሚል ነገር ተነግሯቸው እናቴን አባቴን አንገቴን አንገታቸውን ማስደፋት አልፈልግም። ለቤተሰቦች በጣም እጠነቀቃለሁ እንዳልኳችሁ ምን እንደምሰራ ሶሻል ሚዲያ ላይ ልኖር አልኖር አያውቁም። ግን በዚህ ልክ ነው የምጠነቀቀው። ግን እናንተ ምናልባት አሁን ቤተሰቦቻችሁ እርግጠኛ ነኝ የቤዛ ቤተሰቦችም ሊሆን ይችላል የእድላዊት ቤተሰቦችም ይከታተሏት ይሆናሉ። አንዳንድ ሰዎች ያው ይከታተላሉ ሶሻል ሚዲያውን በጣም በቃ እንትን ነው ሊያዩት ይችላሉ። ለቤተሰብ አታ አታፍሩም ትንሽ ማለት አፈቀርኩ ወደድኩ ብላችሁ ፍቅርን በሚዲያ በዚህ ልክ መጣላት፣ መደባደብ፣ መጨቃጨቅ የኔ ካልሆነ ያንተ መቦጫጨቅ ይሄ ሁሉ ነገር ለቤተሰብ ክብር የላችሁም ወይ? ለራሳችሁስ ክብር የላችሁም ወይ? ሴቶች ምን ሆናችሁ ነው? ምን ነክቷችሁ ነው? ለእናንተ ላልሆነ ነገር በዚህ ልክ የምትለፉት ለምንድን ነው? በዚህ ልክ የምትጣሉት፣ በዚህ ልክ የምትጨቃጨቁት ምንድን ነው ብዬ ሀሳቤን ልሰጥ ወዳለሁ። በመቀጠል ደግሞ አሁን ነገራቶችን ቆም ብዬ ሳስብ ሙሉ በሙሉ በኤፍሬም አላዝንም ወይም ደግሞ በኤፍሬም ጥፋት አልደመድበውም። ለመሰላችሁ ኤፍሬም አነጋገሩ ነው ደስ የማይለው። ምን የት ቦታ ምን አይነት ነገር መናገር እንዳለበት ምን ማድረግ እንዳለበት አያውቅም። በደፈነው ዝም ብሎ ነው የሚናገረው። በጣም ሰውን ያስከፍ ያስከፋል። በቃ አስቀያሚ ቃል ነው ከአንደበቱ የሚወጣው። ይህንን ነው ልል የምችለው። ግን አሁን ላይ ሆኜ ሳስበው ቤዛም አንድ የተናገረችው ንግግር አለ ቆም ብዬን የምሳስብ ማለት ነው እና ትናንትና ፍቅር የሚባለው ልጅ ያመጣችው ልጅ በሀዘኔ ጊዜ አብሮ ነበር አለች። ዛሬ ኤፍሬም አንድ ነገር ሲል ልቤ ነካው ማለት ነው። በሀዘኔ ጊዜ አብሮ ነበር፣ በችግሬ ጊዜ አብሮ ሲረዳኝ ነበር ብላለች። እና እንደዛ ከሆነ በችግርሽ ቀን እኔ መገኘት ሲኖርብኝ ለእኔ መናገር ስትችይ፣ እንዴት ከሌላ ወንድ ችግርሽን ተናገርሽ? ማለት ለሌላ ወንድ በቃ ችግርሽን አካፍልሽ ማለት ከኔ የሚበልጥብሽ ሰው አለ ማለት ነው። ይሄ ልጅ ከአንቺ ጋር የሆነ ግንኙነት አለው ማለት ነው ብሎ ነው ያሰበው ኤፍሬምን ደግሞ ስንረዳው ማለት ነው፣ እውነቱንም ነው ብዬ አሰብኩኝ። ለምን አንድ ሴት ልጅ የቱንም ያህል የቱንም ያህል ማለት ነው የምትቀርበው ጓደኛ ቢኖራትም የእውነት ነው የምለው በሰዓቱ ከኤፍሬም የሚቀርባት ሰው እንደሌለ ነበር የማውቀው በሰዓቱ ከኤፍሬም የሚቀርባት ጓደኛ የልቧ ጓደኛ የሆነ በቃ ብዙ የምታወራው ችግሮቿን የሚካፈልላት ሰው የነበረው ኤፍሬም ነበር። እንግዲህ እቺ ልጅ ከኤፍሬም አስበልጣ የትናንትናው ልጅ እንግዲህ ጓደኛ ብላ ቤስት ፍሬንዴ ነው ብላ ችግሯን አካፍለዋለች። ያ ማለት ስታለቅስ አቅፏ ባብሏታል፣ ስትቸገር አብሯት ነበረ፣ ችግሯንም ሀዘኗንም አብሯት ሲካፈል ሲጋራ ነበር ይሄ ልጅ ማለት ነው። ያ ማለት ከኤፍሬም አስበልጠዋለች ማለት ነው። በኤፍሬም በኩል ስንሄድም ትክክል ነው ብዬ አስባለሁ። ግን እሷ ቤስት ፍሬንድ ነው ብላለች። እንደኛ ውጭ ላይ ሆነን ስለምናይ ምናልባት ቀላል ሊሆን ይችላል። ግን ኤፍሬም ደግሞ እንደዛ አልተረዳውም እንግዲህ ና እንዳለው ሄኖክ እንዳለው በጣም ተጎድቷል። በጣም አልቅሷል። በጣም መጥፎ ሁኔታ ውስጥ ነው ያለው። ማታ በጣም ከባድ ሁኔታ ላይ እንደሆነ ነግሮኛል ብሏልና ያ የሆነበት ምክንያት ምንድን ነው? እኔ በችግሯ ጊዜ አብሬያት መሆን ሳልችል እንዴት ሌላ ወንድ ሊሆን ይችላል ከዚህ ልጅ ጋር የሆነ ነገር አላቸው ብሎ ነው ያሰበውና ቤዛን ደግሞ እንደሚያምናት ነው እየተናገረው ብቻ ግን ቤዛም እዚህ ጋር ጥፋት እንዳለባት እኔ እየታየኝ ነው ነው በሰዓቱ ከኤፍሬም ጋር ሰላም ነበሩ። ሌላ ቤስት ፍሬንድ የሚያስይዛት ነገር የለም ብዬ ነው የማስበው። ሊኖር ይችላል ግን ከኤፍሬም የሚበልጥ ሰው አለ ብዬ አላስብም። የሚበልጥ ሰው ካለ ከእሱ ጋር ነበር መሆን የነበረባት፣ ከሱ ጋር ነበር መቀጠል የነበረባት። ግን ከሱ የሚበልጥባት ሰው ስለሌለ ነው አደለ ከኤፍሬም ጋር የሆነችው። እንደዛ ነው እኔ ብዬ የማስበው። ይህንን ነው ልናገር የምችለው። ከዚህ ጋር አጥፍተሻል። ልጁን ይዘሽው መምጣት አልነበረብሽም። ብቻ ግን አምጥተሸዋል። ያመጣሽበት መንገድ ራሱ አልሆነ አልጣመኝም። ልጁ ልውሰጅኝ ስላለች ነው ወይስ ማለት በስልክም ማውራት ይችል ነበረ። ምንድን የተፈጠረው ነገር ብሎ መጠየቅ ይችል ነበር። ብቻ ግን ይዘሽው ስትመጪ ፍሬም ሌላ ነገር ነው ያሰበው። በዛ መሰረት እዘገዋለሁ። አንቺም እዚጋ ጥፋት አለብሽ ብዬ ነው። እድላዊት ደግሞ አፈቀርሽም አላፈቀርሽም እልህ ያዘሽ ነው ይመስለኝ ኤፍሬም የእኔ ካልሆነ ነው እያልሽ የምትገኘው የእሱን ስሜት ቅንጣት ታክል እንኳን ትንሽዬ እንኳን አልገደደሽም። እሱ ስለ እኔ ምን ይሰማዋል? ምን ታስባለ? ስለ እኔ ስታስብ ስለ እኔ ስታወራ ምን አይነት ስሜት ነው የሚሰማ ብለሽ እንኳን እሱ ጋር ያለውን ስሜት አንድ ትንሽዬ ነጥብ እንኳን መጠየቅ ማወቅ አልቻልሽም። ያችን ልትጠይቅ የራሱ አልፈቃደኛ አይደለሽም። አሁን አንቺ ብቻ የአንቺን ብቻ ስሜት ይዘሽ እንዴት ነው ከዚህ ልጅ ጋብሬ ልቀጥል ነው የምትይው? ይህኑ ጥያቄ ምልክት ይሆነብኝ ነገሽስ ምን ሊሆን ነው? ይሄ ልጅ እሺ፣ አፈቀርሽው፣ ለምን ፍቅርሽን አውጥተሽ ገልፀሽ ተናገርሽ? አለልሽም እንኳን ተናገርሽ እንኳን አወጣሽው። ምክንያቱም ለብዙ ጊዜ ይዤው ታመሜ ነበረ ብለሻል። ይህንን ስሜቴን እርግጠኛ መሆኔን እስከ ማረጋገጥ ነው የቆየትኝ ብለሻል። እስከዛሬ ይሄ ልጅ ደግሞ ኤፍሬም እኔ ወድጀሃለሁ። ለአንተ እንደዚህ አይነት ስሜት ተሰምቶኛል። አንተስ ምን ትላለህ? አንተ እኔን ስታስብስ ምን አይነት ስሜት ነው የሚሰማ? ንገረኝ እስኪ፣ ማወቅ እፈልጋለሁ ብላ ማወቅ ነበረባት፣ መጠየቅ ነበረባት አይደል? ከዛ በኋላ ሚላትን መልስ ይዛ መሄድ ነበረባት። አሁን በደፈ ነው የኔ ካልሆንክ፣ ካልሆንክ በግድ ነው። በቃ አስራ ልትወስደው ነው፣ በገመድ ልታስሪው ነው። ይህንን ነው ልል የምችለው። ለምንድን ነው እራስሽ የማታከብሪው ነው እራስሽ የማታስከብሪው፣ በዚህ ልክ የምትወርጂው እና ቤዛ ደግሞ ሌላኛው ጥፋቷ ልንገራቸው፣ መማታት አይጠበቅብሽም ከሷ ጋር ምንም የሚያገናኝሽ ነገር የለም። ኤፍሬምን ቁጭ አድርጊው፣ ወይ ከኔ ወይ ከሷ ምረጥ፣ አለቀ። አንቺ ጋር ያለው ስሜት እንዳለ ሆኖ እሱ ጋር ያለውን ስሜት ነው ማወቅ ያለብሽ። ካልሆነ የራሽን ሕይወት ኑሪ፣ የራሽን ኑሮ ኑሪ። እንዴ ለምንድነው ሁሌ እየተገናኛችሁ የምትጨቃጨቁት? ለምንድነው ሁሌ የምትደባደቡት? ለምንድነው ሁሌ የምትመታቱት? ባልጠፋ ወንድ እንዴ! አረ ይደብራል። ቤዛ የምር እኔ ውድሻለሁ፣ አከብርሻለሁ። ትህተናሽ በቃ ምርጋታሽ፣ ሰላማዊ ነሽ ምናምን ነገር ነገር አትፈልጊም ግን ነገር እየመጣብሽ ነው። ግን አሁን ልነግርሽ የምፈልገው ነገር ለአንዴና ለመጨረሻ ጊዜ ከኔና ከሷ ምረጥ። ኤፍሬምም አስቸጋሪ ሁኔታ ላይ ነው ያለው። ግን ሄና እንደተናገረች ልጅ አባበላት እንጂ የፍቅር ጥያቄውን አልተቀበላትም ብሏል አይደል? ግን እኔ እንደሚቀበላት ነው የምረዳው። ምክንያቱም በዚህ ልክ ካሰበላት በዚህ ልክ ከተጨነቀላት። ግን ፍቅር በሁለት አይታሰርም። በነገራችን ላይ ሁለት አውላልኛለች ምናምን፣ ምናምን ነገር የሚሰማን ስሜት ይኸውልህ፣ በሴት መጫወት የለብህም። የእውነት ነገ ዋጋ ትከፍልበታለህ ኤፍሬም። ያለህን ስሜት ለሁለቱም ቁጭ አድርጋ ይሄ እንደዚህ እንደዚህ ነው ብለህ ማስረዳት አለብን፣ ለእሷም፣ ለቤዛም፣ ለእድላዊትም ማለት ነው። ካልሆነ ነገ ዋጋ የምትከፍልበትን ነገር ነው የምታደርገው። ምክንያቱም ቤዛም እያለቀሰችብ እያዘነችብ ነው፣ እድላዊትም እንደዛው። ሁለቱም ሁለት እግር አለኝ ብለ ሁለት ዛፍ አትወጣም ብያለው ኤፍሬም፣ በአራት ነጥብ ስዘጋልና እባክህን ትክክለኛ ነገርን ትክክለኛ ስሜት ያለው ከማን እንደሆነ መናገር አለብህ። ይህንን ነው ልናገር የምችለው። ቤዛ ደግሞ እድላዊትን መማታት አልነበረብሽም። ያን ያህል የሚያስመታ ጥፋት አይደለም ያጠፋችሁ። አፈቀርኩት ነው ያለችው መጣች። ከእሷ ጋር ምንም የሚያገናኝሽ ነገር የለም ሲጀመር ማለት ነው። ኤፍሬም አልፈልግሽም አላፈቅርሽም ብሎ ያባራት። ከዛ ውጭ ግን አንቺን አይደለም አፈቀርኩሽ ብላኝ መጣችው። አንቺን አይደለም ወድሻለሁ ያለችሽ፣ አንቺን አይደለም አብረሽኝ ሁኚ ያለችው ኤፍሬምን ነው። ስለዚህ ኤፍሬም ደግሞ ምረጥ፣ ከሁለታችን አንዳችን ምረጥ ብለሽ ጥያቄ ማቅረብ ያለብሽ መናገር ያለብሽ እሱን እንጂ እሷን አይደለም። እሷን የመማታት መብት የለሽም። ማለት አንዴ በስሜታ የሆነች ነው ተናደሽ ነው ምናምን። ነገር ግን ከዚህ በኋላ ይህን ነገር መድገም አይጠበቅብሽም መድገምም የለብሽም። እቺ ልጅ የራሷም ትልቅ ብሶት አለባት እና ይህንን ነው ልናገር የምችለው። እባካችሁ ሴቶች ተረጋጉ፣ እራሳችሁን አስከብሩ፣ ለክብራችሁ ተጨነቁ፣ ለሴትነታችሁ ተጨነቁ። ይህንን ነው ልን የምችለው። ሚዲያ ላይ እኮ ነው የሚፖሰተው ብዙ ሰው ያያል፣ ቤተሰብ ያያል፣ የሚወዳችሁ ሰው ያያል፣ የአካባቢ ሰው ያያል። ለራሳችሁን አስከብሮ ባካችሁ ነው ሌላ የምችለው። ኤፍሬም ደግሞ መምረጥ አለብህ፣ አንዱን መምረጥ አለብህ። ሄኖክን ሳላመሰግን ማለፍ አልችልም። በጣም ድንቅ የሆነ ኢትዮጵያዊ፣ በጣም የተረጋጋ ትሆት ነገራቶችን ከተጎዳ ሰው ከተገፋ ጎን የሚቆም ሰው ነው እና እንግዲህ ቤዛም ሁሉን ነገር ጥላ ሄዳለች። እድላዊትን በጥፊ መትታ ማለት ነው። ኤፍሬምን እሷን እያባበላት አብሮ ተያይዘው ሄደዋል። ሄኖክን ጥለውት ሄደዋል ማለት ነው። ለማንኛውም ግን ሄኖክ በዚሁ አንቀርም እንቀጥላለን ማስታረቃችን ብሎ በዛው ተለያይተዋል። ለማንኛውም እርቅ ይሁን። በጾሙ እንደዚህ አትደባደቡ፣ አትጣሉ እባካችሁ። ወደ ራሳችሁ ተመለሱ። በግድ የሚሆን ነገር የለም። የኤፍሬምን ጥያቄ አንድ ጥያቄ መጠየቅ ብቻ ነው የሚጠበቅባችሁ። ከእኔ ጋር የምትሆነው ወይስ አትሆንም? ምርጫ ማን ነው? ታፈቅረኛለሁ ወይስ አትወደኝም? ብላችሁ አንድና አንድ ጥያቄ። እኔ የማይወደኝን ሰው፣ ከማይፈልገኝ ሰው ጋር ምን ጊዜና ባከነኝ። የማልፈለግበት ቦታ አልቀመጥም። ብን ብዬ የራሴን ሕይወት እኖራለሁ የራሴን መንገድ እፈልጋለሁ እንጂ በዚህ ልክ የኔ ካልሆንክ ብዬ መጨቃጨቅ ከሰው ጋር እስከመደባደብ አልደርስም። ክብሬን እፈልገዋለሁ፣ በክብሬ አልደራደርም። እኔ ይህንን ነው ልል የምችለው። ቤዛ ራሽን አስከብሬ አደራ ልላችሁ ነው የምወደው። እድላዊትም እንደዛው፣ ኤፍሬማውን በሁለታ ታስሮ ነው። እድላዊት እንደዚ አርጋልኛለች ከአዲስ አበባ እንደመጣው እንደዚ አርጋልኛለች፣ አዲስ አበባ እንደገባው ብዙ ችግሮችን አብሬ እንትን ብያለሁ ምናምን። እሷም እንደዛ ነው የምትለው፣ ብዙ ነገር አርጌለታለሁ። በቃ ከቦታ ጅራ ከመጣ እኔን ነው የሚያውቀው፣ ከቤዛ በፊት እኔን ነው የሚያውቀው እያለች ልክ በሁለት አለት አስሮ ነው የምትሞክረውና ይሄ ነገር ደግሞ ለእሷም ለኤፍሬም የማይጠቅም ነገር ስለሆነ ማቆም አለባት ነው የምለው። ብቻ ግን አብራችሁ ስለነበራችሁ ከልብ አመሰግናለሁ። የእናንተን ሀሳብ አስተያየትም አስቀምጡ ኮሜንት ላይ አነባለሁኝ ማለት ነው። ሰላም ቆዩልኝ።